የጸሎተ ሐሙስ በቤተ ክርስቲያናችን ብዙ ስያሜ ያለው ነው። ይህም ምክንያቱ በየዕለቱ የእግዚአብሔር ድንቅ ሥራ የተገለጠበት ስለሆነ ነው። ቤተ ክርስቲያናችን ምንም ነገር ያለ ምክንያት አታደርግም። እያንዳንዷ የምታደርጋቸው ነገሮችም የራሱ ምክንያትና ትውፊት እንዲሁም ሥርዓት አላቸው። ሰላም ጤና ይስጥልኝ! እጅግ የተወደዳችሁ በመላው ዓለም የምትገኙ ውድ መንፈሳዊ ቻናል ተከታታዮች እንዴት ሰነበታችሁ? እንኳን አደረሳችሁ። በዛሬው መርሐ ግብራችን እንደተለመደው በሰሞነ ሕማማት የሚፈጸመውን ሥርዓት በጥቂቱ እንመለከታለን። አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛለን። በስሙ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጸሎተ ሐሙስ። የጸሎተ ሐሙስ ስያሜዎች፤ ጸሎተ ሐሙስ በቤተ ክርስቲያን በርካታ ስያሜዎች አሉት። የዓለም መድኃኒት ኢየሱስ ክርስቶስ ስጋን የተዋደ አምላክ መሆኑን ለመግለጥና ለአርያነት ጠላቶቹ መጥተው እስኪይዞት ድረስ ሲጸልይ ያደረበት ቀን ነውና ጸሎተ ሐሙስ ይባላል። ጌታችን በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትህትና ዝቅ ብሎ አጥቧል። ይህም ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ለማጠብ የመጣ የንጽህና የቅድስና አምላክ መሆኑን ያጠይቃል። ስለዚህም ዕለቱ ሕጽበተ ሐሙስ ይባላል። ይህን ለማስታወስ ዛሬም ሊቃነ ጳጳሳትና ቀሳውስት በመካከላችን ተገኝተ የእኛንና የህዝብህን ኃጢአት እጠብ እኛም የአንተን አርያነት ተከትለን የልጆቻችንን እግር እናጥባለን ሲሉ በቤተ ክርስቲያን የተገኙ ምእመናንን እግር በወይንና በወይራ ቅጠል ያጥባሉ። ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ ሚስጥረ ቁርባን በዚህ ቀን ተመስርቷልና ዕለቱ የሚስጥር ቀን ይባላል። ይኸውም ጌታችን ህብስቱንና ጽዋውን አንስቶ ይህ ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው እንካችሁ ብሎ ይህ ስለ እናንተ በመስቀል ላይ የሚፈሰው ደሜ ነው ከእርሱም ጠጡ በማለት እርሱ ከእኛ እኛም ከእርሱ ጋር አንድ የምንሆንበትን ሚስጥር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ቅዱስ ስጋውንና ክቡር ደሙን ለመቀበል ይዘጋጃል። መድኃኒታችን ክርስቶስ መስዋዕተ ኦሪት ማለትም በእንስሳት ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድህነተ ዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ይህ ዕለት የአዲስ ኪዳን ሐሙስ ይባላል። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሃላ ማለት ነው። በዚህ መሰረት ጌታችን ለአዳምና ለልጆቹ ሁሉ ዘላለማዊውን ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ ሐሙስ የአዲስ ኪዳን ሐሙስ ተባለ። ይህ ዕለት ለኃጢአትና ለዳቢሎስ ባሪያ ሆኖ መኖር ማብቃቱ የተገለጠበት፣ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነፃነት ሐሙስ ይባላል። ጌታችን ስለ ሰው ልጅ ነፃነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበትን ልጆች የተባልንበትን ቀን የምናስብበት በመሆኑ ሊቃውንቱ የነፃነት ሐሙስ አሉት። እያንዳንዱ ክርስቲያንም ከኃጢአት ባርነት ርቆ ከእግዚአብሔር ጋር የሚወዳጀውን መልካም ስራ በመስራት ሕይወቱን መምራት ይኖርበታል። ባሮች ሳንሆን ወዳጆች ተብለን በክርስቶስ ተጠርተናልና። በዚህ ዕለት እንደ ማክሰኞ ሁሉ ጌታችን በዮሐንስ ወንጌል የሚገኘውን ሰፊ ትምህርት ለደቀ መዛሙርቱ አስተምሯል። የትምህርቱም ዋና ዋና ክፍሎች ሚስጥረ ሥላሴን፣ ሚስጥረ ሥጋዌንና ሚስጥረ ትንሣኤ ሙታንን ያካትታሉ። ጌታችን እነዚህን ትምህርቶች በስፋትና በጥልቀት መማር እንደሚገባ ሲያስረዳ ለደቀ መዛሙርቱ ሚስጥሩን በተአምራት ሊገልጥላቸው ሲቻለው ለሰፊ ማብራሪያ እንዲረዱት አድርጓል። ደቀ መዛሙርቱም ያልገባቸውን እየጠየቁ ተረድተዋል። ምዕመናንም በቤተ ክርስቲያን ተገኝተን መማርና ያልገባንን ጠይቀን መረዳት እንደሚገባን ከዚህ እንማራለን። መድኃኒታችን ክርስቶስ ራሱን ለአይሁድ አሳልፎ የሰጠው በዚህ ዕለት ከምሽቱ በሶስት ሰዓት ነው። ጸሎተ ሐሙስ በቤተ ክርስቲያን የሚፈጸመው ሥርዓት በዚህ ዕለት ስግደቱ፣ ጸሎቱ፣ ምንባባቱ እንደተለመደው ይከናወናሉ። መንበሩ፣ ታቦቱ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይጸለያል፣ ቤተ ክርስቲያኑም በማኅጠንት ይታጠናል። ሕጽበተ እግር ይደረጋል፣ ቅዳሴ ይቀደሳል። በየቤቱ ደግሞ ጉልባን ይዘጋጃል። ሕጽበተ እግር ከቀኑ በ9 ሰዓት ዲያቆኑ ሁለት ኩስኩሶቶችን ውሃ ሞልቶ ያቀርባል። አንዱ ለእግር፣ አንዱ ለእጅ መታጠቢያ። ጸሎተ አኮቴት በመባል የሚታወቀው የጸሎት ዓይነት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይንም በሊቀ ጳጳሱ ይባረክና የሕጽበተ እግር ሥርዓት ይከናወናል። ይኸውም ጌታችን የደቀ መዛሙርቱን እግር በማጠብ ያሳየውን የተግባር ትምህርት ለማሳየት ነው። ከውሃ በተጨማሪ የወይራና የወይን ቅጠልንም ለሥርዓተ ሕጽበቱ ማስፈጸሚያ እንጠቀምባቸዋለን። ምስጢራቱም የሚከተለው ነው። ወይራ ጽኑ ነው። ወይራ ክርስቶስም ጽኑ መከራ መቀበሉን ከማስረዳቱ በተጨማሪ እኛም እግራችንን የሚያጥቡን አባቶችና የምንታጠበው ምእመናን መከራ ለመቀበል ዝግጁነን ለማለት ሥርዓተ ሕጽበቱን በወይራ እንፈጽማለን። የወይኑ ቅጠልም መድኃኒታችን ክርስቶስ በወይን የተመሰለ ደሙን አፍስሶ ለምዕመናን የሕይወት መጠጥ አድርጎ መስጠቱን ለማዘከር በወይን ሥርዓተ ሕጽበትን እናከናውናለን። በቀኝና በግራ የቆሙ ዲቃውንትም ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ እያሉ ይዘምራሉ። ይህ ሥርዓት ከተጠናቀቀ በኋላ ሥርዓተ ቅዳሴው ተከናውኖ ቅዱስ ስጋውን ክቡር ደሙን ምእመናን ይቀበላሉ። ቅዳሴ የጸሎተ ሐሙስ ቅዳሴ የሚከናወነው በተመጠነ ድምፅ ሲሆን እንደ ደወል ወይንም ቃጭል የምንጠቀመው ጸናጽን ነው። ልኡካኑ የድምፅ ማውጊያ ሳይጠቀሙ በለሆሳስ ወይንም በቀስታ ይቀድሳሉ። ምክንያቱም ይሁዳ በሚስጥር ጌታችንን ማስያዙን ለመጠቆም ሲሆን በሌላ በኩል ደግሞ የዘመነ ብሉይ ጸሎት ዋጋ ምድራዊ እንደነበር ለማስታወስ ነው። በመቀጠል ክብርቲ እቲ ህጣነ ሞገር ዝማሬ የተባሉ የዱጋ ክፍሎች ተዘምረው አገልግሎቱ ይጠናቀቃል። ህዝቡም ያለ ኑዛዜና ቡራኬ ይሰናበታሉ። ጉልባን ጉልባን ከባቂላ ክክ ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያን ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ተውፊታዊ ሥርዓት ነው። በሀገራችን ኢትዮጵያ አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ሥርዓት ዛሬም በኢትዮጵያውያን ምእመናን ዘንድ ይከበራል። ጉልባን እስራኤላውያን ከባርነት በወጡ ጊዜ አብኩተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱ ያልቦካውን ሊጥ እየጋገሩ ቂጣ መመገብ፣ ንፍሮ ቀቅለው ስንቅ መያዝ የመንገድ ተግባራቸው ነበርና ይህን ታሪክ ለማሰብም በሰሞነ ሕማማት በተለይም በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል። በጸሎተ ሐሙስ የሚዘጋጀው ጉልባንና ቂጣ ጨው በዛ ተደርጎ ይጨመርበታል። ይኸውም ጨው ውሃ እንደሚያስጠማ ሁሉ ጌታችንም በመከራው ወቅት ውሃ መጠማቱን ለማስታወስ ነው። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር አሜን። የተወደዳችሁ የመንፈሳዊ ቻናል ተከታታዮች የሰሞነ ሕማማት ስርዓት ከብዙ በጣም በጥቂቱ ይህንን ይመስል ነበር። በዓሉ የሰላም የፍቅር፣ የበረከት በዓል እንዲሆንላችሁ ከልብ እንመኛለን። ቪዲዮውን ስትጀምሩ ላይክ ያላደረጋችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን አገልግሎት እንድትደግፉ በልዑ እግዚአብሔር ስም እንጠይቃለን። እንበለደዌ ወህማም እንበለጻማ ወድካም አመከመየውም ያብፃና ያብፀህክሙ ለብርሃነ ትንሣኤሁ እግዚአብሔር በፍስሐ ወሰላም። ያለ ደዌና ያለ ህመም ያለ ጻማና ያለ ድካም እግዚአብሔር ለትንሣኤው ብርሃን እንደ ዛሬ ቀን በደስታና በፍቅር ባንድነት ያድርሰን ያደርሳችሁ፣ አሜን። አነሳስቶ ላስጀመረ አስጀምሮ ላስጨረሰ ለልዑል እግዚአብሔር ክብር ምስጋና ይገባል።